ቀድሞ የሰላም ሚኒስቴር ደኤታ እና የኦሮሚያ ክልል ምክር ቤት አባላት ወ ታዬ ደንደዓ አቃቤ ሕግ ከቀረቡላቸው ሶስት ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ተብሏል። ዛሬ ማክሰኞ ህዳር 3 2028 ዓመተ ምህረት የአቶ ታዬን ጉዳይ የተመለከተ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና፣ የህገ መንግስት ላይ የተፈጸሙ ወንጀሎች ችሎት ከቀረቡት ሶስት ክሶች የጦር መሳሪያ ሕግን መተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኗል። አቶ ታዬ ነጻ የተባሉባቸው ክሶች ከጠላት ጋር ማህበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት ሁለት ከባድ ክሶች ናቸው። የመጀመሪያ ነጻ የተባሉበት ክስ የወንጀል ህግ ሁለት አምስት አንድ ንዑስ ሀመሩሃ በመተላለፍ ከጠላት ጋር ከሸኒና ከፋኖ ጋር ተባብሯል የሚል እንደሆነ ጠበቃቸው አበራ ንጉስ ለቢቢሲ ተናግሯል። ይህ ክስ ከ20 አመት እስከ እድሜ ልክ ወይም ሞት የሚያስቀጣ እንደሆነ ጠቅሰዋል። ሁለተኛ ነጻ የተባሉበት ክስ የወንጀል ህግ ሁለት አምስት ሰባት ንዑስ በመተላለፍ መንግስት ለመጣል ፕሮፓጋንዳ እና ሌሎች ድጋፎች ለጠላቶች በማድረግ ግዙፋዊ መሰናዶ አድርገዋል የሚለው ከ ከአስር አመት የሚበልጥ ጽኑ እስራት የሚያስቀጣ እንደሆነ ገልጸዋል። ጥፋተኛ ሆኖ በተገኙበት ህገ ወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ ቅጣት አስተያየት ለመስማት ለህዳር 15 20 18 አመት ምህረት ቀጠሮ እንደተሰጠ ጠበቃው ተናግረዋል። ቢቢሲ